ነገር ለፋሲካ 250 ሺ 700 ምናምን ብር ነበር የሰራነው። የአሁኑ ለፋሲካ ገና የሰራነው በጣም ትንሽ 29 ሺ ብር ብቻ ነው የሰራነው እና በቃ ያናድርዳል አንዳንድ ጊዜ በቃ ዩቲዩብ እንደዚህ ነው የሚያደርጋችሁ። ዙር ትሰሩና ከዛ በኋላ ደግሞ ሲያወርዳችሁ አስቡት። ሰላም ጤና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አማን ነው? ሰላም ነው። ዋን ዊክ በጣም ጠፍተናል። አሜንዬ ምን ሆነሽ ነው የጠፋሽው? እኔም አለው በጣም ደህና ነኝ ለጠየቃችሁ፣ መቼም አልጠየቃችሁም። ወይኔ ዛሬ በነገራችን ላይ ደብረ ብርሃን ዝናብ ጥሏልኝ እና በጣም ነው የሚበርደው። በጣም ቅዝቃዜ ነው። ዝናብ እየጣለ ነበረ ዛሬ ሚያዚያ በሚያዚያ ወር ማለት ነውና የዛሬ አመት በነገራችን ላይ ፋሲካ ወር ላይ በጣም እየጣለ ነበረ እና እያንን በማስመልከት ነው መሰለኝ አመቱን ሲያከብር ነው መሰለኝ፣ ዛሬ ዝናብ ጥሏል። አይ እኔ ፍቅር አሜንዬን ደግሞ ጉንፋን አሟታል። አሙሻለ አሙሻለ ነው ጉንፋን ጉንፋን የመመ ብሏታል። አሁን ወደ ቀሽር ቦታ ነው የምንሄደው፣ ሄደው አሜንዬን ልጋ ብዛት ነው ዞሮ ዞሮ አሜን ይሄ ልጋብዝሽ ነኝ። እኔ ፍቅር ምን እንደምጋብዛት አላውቅም። ሰው ብዙ ቦታ እንገናኛለን። አባቲ አባቲ ዳ አባትሽ፣ ቆይ ይመጣል። እኔ ፍቅር አባቱ ይመጣልሽ። ሳልነግራችሁ ደሞ ልክ የዛሬ አመት ማለት ነው ፋሲካ ወር ላይ እኔ በወር 250 ሺህ ብር የሰራሁበት ወር ነበረ። እና የዛሬ አመት በጣም ነው የማስታውሰው። እንግዲህ በባሌ የኔና ባሌ ስንሰራ ፍራንክ በጣም ታይቶልን ነበረ፣ በጣም ከሚባለው በላይ ማለት ነው። ዘንድሮ ደግሞ ያው አልሰራውም ማለት ይቻላል። ስንት ሺህ ብር ነው የሰራ ነው የዛሬ አመት ለመናገር ለፋሲካ ሁለት መቶ አምሳ ሺ ሰባት መቶ ምናምን ብር ነበረ የሰራ ነው። የአሁኑ ለፋሲካ ቀን የሰራ ነው በጣም ትንሽ ነው። ሀያ ዘጠኝ ሺ ብር ብቻ ነው የሰራ ነው እና በቃ ያናድዳል አንዳንድ ጊዜ በቃ ዩቱብ እንደዚህ ነው የሚያደርጋችሁ። ብዙ ሰሩና ከዛ በኋላ ደግሞ ሲያወርዳችሁ አስቡትና በጣም ተናድጄ አሁን እያሰቡት ነበረ ና አመቱ ሲደርስ ነው መሰለኝ እንደ ዛሬ አመት እኮ እንደሰርቻለሁ ስለዚህ፣ ዛሬ ስለምንድን ያልሰራችሁ ይ በጣም ራሴን እየተናደድኩበት ነበረ። በዚህ አጋጣሚ ለእናንተ የምንገራችሁ ብዬ ነው። ግን ለፋሲካ መዋያችን ይመቀናል። ኮራ ብለን መዋል እንችላለን። ተመልካቾች፣ የነገራችን ላይ ደግሞ ወይኔ እናቴ ስላሴ አካባቢ ነኝ ያለሁት የሚገራርም ብብሳለ ውጭ ላይ የሚሸጥ ማለት ነው ና ሆቴልስ ሆቴል አስባለኝ ቡቲክ ውስጥ በጣም ልብስ ውድ ነው እማ ዝንቧ ምንድን ነው? በጣም ውድ ነው። እና እዚህ ደግሞ በአምስት መቶ በስድስት መቶ ኧረ ለእዛውም አይፈጅም አሉ ዝንጥ ብላቸው ነው የምትወጡት። እና ግን ያው እኔ ይመስለኛል ልባሽ ምናምን ሳይሆን አይቀርም ታዋቂ ስለሆንኩ ግን ገዝቻ የራሱ ምክንያቱም ይሉኛል ብዬ ስለማስ ማለት ነው። ግን ላሳያችሁ፣ የሚይዙት ልብስ አብዛኛው ሰው ግን በጣም ነው የሚያዛው። ገና ግን ገና አስር ሰዓት ነው። አሁን ገና ነው። ግን መሸት ሲል ማለት ነው ሰው እንዳለ እንዳለ። እስኪ ወይኔች፣ ዝንብ ለምን አናስወጣትም? አንድ ዝንብ ገብታብን በቃ እኔ ላይ ማመኝ ላይ እና ተመልካቾች ልብስ መግዛት ከፈለጋችሁ ውጭ ላይ የሚሸጡ ልብሶች ብዙ ቡቲክ፣ ያው በጣም ውድ ስለሆነ በጣም ውድ ስለሆነ ሰው ሳያችሁ ምናምን መነጽራችሁን ታደርጋላችሁ፣ ከዛ በኋላ ማክሳችሁ ታደርጋላችሁ፣ ከዛ በኋላ ትገዛላችሁ ማለት ነውና ኑሮ በዘዴይ ጠንበው ዳዴይ አራት ሺህ ብር አውጣችሁ አንድ ልብስ አንድ ሙሉ ልብስ አትለብሱም። ስለዚህ በአንድ ሺህ ብር ቅብላችሁ መግባት ትችላላችሁ ተመልካቾች። እና በጣም ብሶ ግን እየገዛ ነው። ግን ላሳያችሁ፣ ለማንኛው ይሄው እየለበሰ ነው ያልተመቸውም። አሁን ደግሞ ሌላ እያየ ነው ማለት ነው። የሚገራርም ልብስ ነው ብታዩ፣ ያሉት እስኪ አመኒ ይል ፍቅርታይ

ተመልከቱ እንግዲህ ተመልካችሁ እኔ እኔ ልጋብሽ እኔ ላጉስ ስላት እንደዚህ ነው የምታስቸግረው።